ነገርሬያቸዋለሁ አይደል? ሰዎች ኦሮሞ፣ አማራ፣ ትግሬ፣ ጉራጌ ሲሉ ዘረኛ እንላቸው አለ አይደል? እነሱ አይሻሉ? ጎንደር ውስጥ ካለው ጉድ አይሻሉም። አማራ ነኝ ብሎ እንኳን ከውስጥ ሰሜንና ደቡብ ጎንደር ተስማምቶ ያልቃል። ከተለ ቤተ ክህነቱ ስለከነት ያላችሁ? እንደዚህ ነው የሚተናገቁት። አይዋደድም። ከደቡብ ጎንደር ውስጥ ደግሞ ፋርጣው ለራሱ ነው፣ ደራው ለራሱ ነው፣ ሊቦ ከምከም ለራሱ ነው። ከሰሜኑ በለሴው ለራሱ ነው፣ ወገራው ለራሱ ነው፣ አርማጮ ለራሱ ነው፣ ትሜንኛው ለራሱ ነው። ከዚሁም ሙስ እንኳን ወገራ እና ስሜን ሁለቱ ሆኖ ማለት ነው። እሱ ነው የራሱ ይቀፋል። ያሳዝናል፣ ብቻ ነው ይቀፋል። ታዲያ አንድ ሰው እንዴት ውሎ ክርስቲያን መሆን ይችላል? ቤተክርስቲያንን ለገንዘብ ሽጡ። ከሁሉ በላይ ደግሞ ያሳዝነኛል። ሲሆን እንደ ሰው ልጅ ቢቀር እንዴት ለናውላችሁ፣ እንዳንድ ኢትዮጵያዊ በዜጋ እንደ አንድ ክርስቲያናዊ በጸጋ እንዴት አንድ መሆን ያቅተናል? እንዴት ወርደን ወጣ ወርደን በለሴ ወገሬ የስሜ ነኛ ምናምን ከመባባል እንደት። በነገራችሁ እዚህ ያላችሁ ብዙዎቻችሁ አይገባችሁም። እናንተ ተመስገኑ ተባረኩ። እንደሆነት ምዕመናን የዚህን ከተማ ሰው ምመናል፣ በዚህ ነገር አልጠረጥራቸውም እኔ። ምዕመኑ እንዲህ ሲባል ይችላል፣ ካህኑ አገልግሎቱ እንዲህ የሚባል ከራስ ወገን ለማሾም ሲ ክነት የሌለው ነውረኛ፣ ዘማ፣ መናፈቃ ምጥ ቤተ ክርስቲያን ላይ እንዲሾም ያደርጋል። ለምን? የኔ ወገን ስለሆነ ሲመጣ ይጠቅመኛል ነው ያስባል። ግን አንድነት ወርቁ የሚጠቅም ማን ብቻ ነው? ንገሩኝ። የሚጎዳ ደግሞ አንድ ክፉ ዲያብሎስ። ሰው ሰውን አይጎዳውም፣ ሰይጣን ስላደረበት ነው የሚጎዳ። ሰው ሰውን አይጠቅመውም፣ እግዚአብሔር መንፈስ ቅዱስ ስላደረበት ነው የሚጠቅም። ታዲያ ሁሉን ትተን ያሉ ቅዱሳን አባቶቻችን ሐዋርያትን ሥልጣን የያዘ ሰው ዛሬ አንድም ነገር ሳይቶ እንዴት በእነሱ ወንበር ለመቀመጥ ቅፍፍ እንደማይለምን ይገርመኛል። እነሱን እንተዋቸውና ስለ ራሳችን በሉ ተሞክሮ እንውሰድ። በጥቂቱን ጀምረን አሁን እስቲ በሞቶ የቤት ስራ ይዘን አሁን ስንወጣ ለነዳይ እንድንሰጥ